አትመመኝ አይባልም፣ ማይስ ማረኝ ነው እንጂ የሚባለው አትመመኝ አይል። እና በቃ ትንሽ ስላመመኝ፣ ስለደነገጥኩኝ ምናምን ነው እንጂ ከዛም ቅዳሜ አደርኩ እሁድ አደርኩ ሰኞ ጠዋት ቤት መጣ። ትንሽ አቅሜ ትንሽ ወርዶ ነበረ ትንሽ ደሜ ምናምን ወዶ ነበረ። እና አሁን ደህና ነኝ፣ በጣም ደህና ነኝ። ግን ምን እንደተቸገርኩ ታውቃላችሁ? ምን እንደተሸገርኩ ልንገራችሁ። ቤተሰብ ካልሲያምጥቶል ሆስፒታል ካልሲያምጥቶል

ሰበ ምግብ እንዴት ልብላ ላይ ለምርት ላይ ለምርት ሰው ቤተሰብ እንዴት ብዬ ምግብ ልብላ? እግዚአብሔር ምስክር ነው። እና እንዴት ልብላ? ላይቭ ላይ ምግብ መብላት ስለምጄ እንዴት ልብላ? ፈሳሽ ነበር ስጠጣ የነበረው ምግብ መብላት አቅቶኝ፣ ላይቭ ላይ እና በነገራችን ስትይ በጣም አመሰግናለሁ ሁላችሁንም። እኔ እግዚአብሔርን አሁን እንዴት እዚህ ውስጥ አይ አይጂ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ፣ ቲክታክ ላይ በአጠቃ ላይ እኔ ምን እንደምል አላቅም፣ ምን እንደምል አላቅም። እግዚአብሔር ምስክሬ ነው። እኔ እንደዚህ እንደምትል ይላው። በርግጥ ያልተረዳኝ ሰው የሚጠላኝ እንጂ የሚረዳኝ ሰው አይጠላኝም። ግን በጣም እስከደናገጥ ድረስ ማለት ነው ሜሴጅ፣ ሜሴጁ ሳችሁ መክፈት እስኪያቅተኝ ድረስ በጣም ነው የማመሰግነው። እጅግ በጣም በቃ በጣም ማለት በቃ ሁላችሁም መስ ፌስቡክ፣ ቲክቶክ፣ ሶሻል ሚዲያ ተጠቃሚ ከኔ ከኔ ብዬ ስም አልጠራም። ሁላችሁም ሴሌብሬቶች በጣም ነው ማመሰግነ። እግዚአብሔር አፈረኒ ለእውነት ስለኔ እንደዚህ የምትጨነቁ አይመስለኝምና በጣም ፈላው ማመሰግንም። እግዚአብሔር ያክብራችሁ፣ ረጅም ዕድሜ ጤና ይስጣችሁ። አመሰግናለሁ። አትመመኝ አይባልም፣ ይመመኝ ነው የሚባለው። ሲሻላችሁ ደስ ይላል እንጂ ሁነ ለመናገር እኔ ግልኮሱ ሳየው በጣም ደንግጬ ነበረ። ሁለት ቀን ግልኮስ ለዛሬ መርፌ ታቀላችሁ እጃችሁ ላይ ሲደረግ አይመችምና ይከብራል በጣም በቃ። ግን ዳኔ በጣም ነው አማመሰግነው። አንዳንዶቻችሁ ደግሞ አሁን አሟታል እግዚአብሔር እንደዚህ ያደረጋት ምናምን ብላችሁ ደግሞ የተወራጫችሁ ሰዎች አላችሁ። ውርጭት ውርጭት ያላችሁ ሰዎች አላችሁና፣ ባኔ እኔ ያሽሎኛል ማይሻለኝ መስሏችሁ ከሆነ ተሳስታችኋል። ይዞኝ የሚሄድ መስሏችሁ ከሆነ ተሳስታችኋል። ውርጭት ውርጭት ያላችሁ፣ በአጠቃላይ ሁላችሁንም አመሰግናለሁ። በአጠቃላይ ነው የማመሰግነው። በአጠቃላይ በቃ በአጠቃላይ የጻፋችሁልኝ መመለስ ስለማልችል ነው ልላችሁ። በጣም ነው የማመሰግነው። በጣም ቴንኪ ዩ እግዚአብሔር ያክብርልኝ። እና ደግሞ አንበሳው ነው ብላችሁም ደግሞ የደነገጣችሁ ሰዎች አላችሁ። ስለ አንበሳም ያወራችሁ ሰዎች አላችሁ። ይህን ያህል ነው ማይንዳችሁ። ጭንቅላታችሁ ከገንዘብ ጋር ነው ያው ለማኝ ስለሆናችሁ አንዳንድ ሰዎች ሚዲያ ላይ የምትለምኑ ሰዎች ጤና አያሳስባችሁም፣ እና የሆነ ሰው የሆነ ነገር ሀፕን ሲያደርግ ከብር ጋር ታያይዛላችሁ። ያው የለማኝ መጨረሻው ይሄ። የሚለምን ሰው የተለየ ነገር ካየ እንደዛ ነው የሚጮውና አይም ሶሪ። ካለኝ ላይ ነው የሰጠው እንጂ አጥቼ አይደለም የሰጠው። እዚያ ከሰጠኝ ላይ ነው የሰጠው። አንበሳው ምንም እንዴት ነው ግን የምታስብ? እንዴት ነው ግን የምታስቡት? ቤተሰብ ሰው አንዳንድ ሰው በጣም ነው የሚያስቀው አስተሳሰባችሁ። ይህን ያህል ነው፣ ይህን ያህል ነው የምታስቡት። ይህን ያህል ማለት ነው። ልጄ አንበሳ ሰጥታ በዛው ታመመቻላሉ። ደስ እኔ አንበሳ ሰጥቼ የሚያመኝ በሽታ ነው። ምክንያቱም ልጅ ያለኝ እናት ነኝ። ለአንበሳው ስልሰ ለልጄ ስልፍ መኖር የምጓጓ እናት ነኝ። ያ እናት ያለ ነው። ሰው እንደዛ ነው የምታስቡት? ይሄን ነው የምታስቡት። ገንዘብ ከሌላት ትሞታለች እንዴ? ልጄን ካጣሁ ነው የምሞተው። እንደዛ ያላችሁ ሰዎች አላችሁና ለማኝ ለማኝ ስትለምን ላይ የሆነ ቀን የሆነ ነገር ስታደርግ በጣም ተሳደባለ። መተክላንተ ካላደረክነት ስለዚህ እኔ አጋጣሚ በሽታ ነው እንጂ የአቅም ማነስ የደም ወረድ የጉንፋኑ ምናምን ነው እንጂ አሁን በጣም ደህና ነኝ። በጣም ማለት ነው በጣም

ትናንሽ ሰው እንደዛ ነው የሚያስበው። ማሪ ትልቅ ስትውኝ ነው ባይዘው ትልቅ ነገር ምታስ። ትንሽ ስትኝ ትንሽ ነገር ነው ምታስ ማለት ነው። ምንም ነው፣ ምንም ነው። እና ለተጨነቃችሁ የምትሰሩ አመሰግናለሁ፣ እግዚአብሔር ያክብራችሁ። ላይቭ ላይ ስላገኘሽ ደስ ብሎኛል። አዎ ኪዲ ወይስ አስቀምጭ ልሻል ብሽ። በነገራችን ላይ ቤተሰብ እቤት ድረስ የመጣችሁ ወዳጆቼ ከቤት ስትመጡ አታችሁ እየተመለሳችሁ ከኔ ጋር ያሳለፋችሁ አመሰግናለሁ። እናንተ ነው ስም መጥራት ያው ስለ ማልፈልግ ነው እና ናሙ አመሰግናለሁ። ቤት ተጠንቀቂ ያለችሽ ማናት?

ምን ጠጪ ማሬ፣ ፍሩታፍሩት ፍሩታ ፍሩት፣ ጁሳ ጁሶች አትክልት ቤት ነው ያደረጉት። ወዴን ልጋባችሁም እናንተ። አዎ ዳሜ እኮ ነው ዳሜ ወዶ ጋይስ። አሁን እኔ ዳሜ ለኝም ብል ማን ያምናል ቡርቴ ጥበኬኳ ኬኳ ደብ ደም የለኝም። እንደዚህ አይነት ሰውነት ነው። ደም የለኝም ቢል ማን ያምናል? እኔኮ አንዳንዶቻችሁ በጣም እንኮምላስ ግን እናንተ አሟችሁ ማያቅ ሰው ከሆናችሁ ትደነግጣላችኋ። አሁን የደነገጥኩት ጌታት

አይዘው፣ በጣም ብዙ ሰዎች እኔ ለራሴ ማመን እስኪያቅተኝ ድረስ ኢንቦክስ ላይ የጻፋችሁ፣ የእውነት በጣም ነው መሰግን። ይሄኳ እሰጥሻለሁ። ዞር በይ በዛ ጋ ቁጭ ወንበርሽ፣ ለሂጅ፣ አታድክሚኝ። ለራሴ ልቤ ደክሟል። በእናትሽ ተይኝ። ጫማውን ሳ፣ ልጅ ጫማውን። ብራቮ፣ ኔ ልጅ፣ ብራቮ። አንቺ ማለት ምድር ላይ አንደኛ ነሽ። እናትሽ ግን አሁን ደክሟታል። ዞር በይ ከዚያ ጋር

ሌላው ለውንጅ ነ እንኳን ተሻለሽ ብላችሁ ነው ሻምፓኝ ምናምን ልከፍቱልኝ በጣም ሚገ ነገር እኔ ያልጠበቅኳቸው ሰዎች ናቸው ማለት የጻፉልኝና ይሄን በጣም ደነገጡ። ሄጂ ቤቴ